በጣም ወዳጆች እንዴት አላችሁ? እግዚአብሔር ይመስገን። ስለ መንፈስ ቅዱስ አንዳንድ መልካም የሆኑ የሚጠቅሙንን ሀሳቦች እየተከፋፈልን ያለ ነው። ዛሬም ቀጣዩን ሀሳብ ይዤላችሁ ወደ እናንተ መጣሁ። በጥሩ ልብ እንድትሰሙኝ አበረታታችኋለሁ። ምክንያቱም ይሄ በጣም ስለሚጠቅመን ስለሚያስፈልገን፣ መንፈስ ቅዱስ በክርስቲያኖች ሕይወት ውስጥ በምድር ሁሉ ላይ ከሚሰራቸው ስራዎች ትልቁና አንዱን ምናልባትም አስተምሮ የሆነ ጉዳይን ነው ዛሬ የማካፍላችሁ። ስለዚህ እንድትታገሱኝ በጌታ ፍቅር ጠይቃችኋለሁ። በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ ስለ ጌታ መንፈስ ሲናገር የጌታ መንፈስ ባለበት በዚያ አርነት አለ ይላል። አርነት ማለት ነፃነት ማለት ነው። የጌታ መንፈስ ባለበት ቦታ በዛ ባርነት አይኖርም። አርነት ነው ያለው፣ ነፃ መውጣት ነው ያለው። የአሜሪካ ፕሬዚዳንት የነበሩት ሩዝቬልት በአውሮፓው ታላቅ ጦርነት ጊዜ ንግግር ሲያረጉ ብዙ መጽሐፎች ላይ የተጻፈ አንድ ንግግራቸውን አይቻለው እና እሳቸው ሲናገሩ በህይወት ዘመኔ አራት ነፃነቶችን ማየት ቢሆንልኝ በምድር ላይ አራት ነፃነቶችን ባይ ይላል ንግግራቸው። እነዚያ እሳቸው የተናገሩት ነፃነት የመናገር ነፃነት፣ የአምልኮ ነፃነት፣ ከአጉል መሻት ነፃ መሆንና ከፍርሃት ነፃነትን ምድራችን ብታገኝ እመኛለሁ ይላሉ በንግግራቸው። እውን ግን እነዚያን ነፃነቶች ማግኘት እንደማይቻል ደግሞ በሰው ፖለቲካ አቋም፣ በገንዘብ፣ በትምህርት፣ በሳይንስ እንደማይገኙ እነዚህ ጉዳዮች ይታወቃል። ይሞከራሉ እንጂ መንፈስ ቅዱስ ግን ሙሉ ነፃነትን ለሰው ልጅ ይሰጣል። ኃጢአት ያመጣብንን የትኛውንም ፍርሃትና የትኛውንም ድንጋጤ ሁሉ ነፃ የሚያወጥ እሱ ነው። ስለዚህ ጌታ መንፈስ ባለበት በዛ ምን ያለ አርነት አለ ይላል። ጥንትም ዛሬም ወደፊትም መንፈስ ቅዱስ የሚሰጣቸውን አርነቶች ልንገራቸው። ዛሬ በእኔ ህይወት፣ በአንቺና በአንተ ህይወት፣ በእርሶ ህይወት ውስጥ እነዚህ ጉዳዮች ካሉ በመንፈስ ቅዱስ ኃይል ነፃ ማውጣት ይቻላል። በዚህ በባለ አምሳ ሳምንት በባለ አምሳ ወር ላይ መንፈስ ቅዱስን እንደገና ልባችንን ከፍተን በመጠበቅ በመናፈቅ ከእነዚህ ጉዳዮች ነፃ እንድንወጣ በጌታ በኢየሱስ ክርስቶስ ስም አበራታችኋለሁ። የመጀመሪያው ነፃ የምንወጣበት በመንፈስ ቅዱስ ነፃ የሚያወጣን ጉዳይ ከኃጢአት ባርነት ነፃ ያው እግዚአብሔር ይመስገን ከኃጢአት ባርነት ነፃ ያወጣል። በሮሜ ምዕራፍ 8 ላይ ቁጥር ሁለት ላይ ሲናገር መጽሐፍ ቅዱሳችን የህይወት መንፈስ ህግ ከኃጢአትና ከሞት ህግ ባርነት ነፃ ያወጣል ይላል። ያችሁ በክርስቶስ ኢየሱስ ያለው የህይወት መንፈስ ምንድን ነው የሚያደርገው? ከኃጢአት ባርነት ነፃ ያወጣል። ኃጢአት፣ ከበሽታ ሁሉ ትልቁ በሽታ ኃጢአት ነው። በሳይንስ በህክምና የተለያዩ በሽታዎች ይፈወሳሉ ኦፕሬሽን ይፈወሳሉ። በተለያየ መንገድ ሊፈወሱ፣ ሊታከሙ ወይም ማስታገሻ ሊገኝላቸው ይችላል። ኃጢአት የኃጢአት በሽታ ግን ምንም አይነት ህክምና የለው። ምክንያቱም የኃጢአት በሽታ ነፍስ ላይ ነው ያለው። የኃጢአት በሽታ በላቦራቶሪ ተመርምሮ አይገኝም። የኃጢአት በሽታ ከአገር አገር በመንከራተት አይፈወስም። የኃጢአትን በሽታ የሚፈውሰው በመስቀል ላይ የዋለው የክርስቶስ ኢየሱስ ደምና ኃይል በመንፈስ ቅዱስ አማካኝነት የኛ ሲሆን ነው፣ ነፍስን የሚፈውሰው። ነፃነት የሚያመጣው መንፈስ ቅዱስ ነው። ስለዚህ በክርስቶስ ኢየሱስ ያለው ይህ መንፈስ ምንድን ነው የሚያደርገው? ከኃጢአት ባርነት ነፃ ያወጣል ይላል መጽሐፍ ቅዱሳችን እዚሁ ሮሜ ላይ ቀጥሎ ሲናገር እንደውም እንደ ስጋ ፈቃድ ብትኖሩ ትሞት ዘንድ አላችሁና ብሎ በመንፈስ ግን የሰውነትን ስራ ብትገድሉ በሕይወት ትኖራላችሁ ይላል። በመንፈስ ኃጢአት ይገደላል። በመንፈስ ከኃጢአት ባርነት ነፃ መውጣት ይቻላል። ኃጢአትን ሊያደክም የሚችል ኃይል ምንም አይነት ነገር የለም። መንፈስ ቅዱስ ግን ኃጢአትን ከውስጣችን አድክሞ የማስወገድ አቅም አለው። ኃጢአት ኃይለኛ ነው፣ መንፈስ ቅዱስ ደግሞ ከዚያ በላይ ኃይለኛ ነው። ማንኛውም የሚያስቸግረንን ኃጢአት ክርስቶስን ካመንን በኋላ በስጋ እንደሚኖር ሰው የተለያዩ ልምምዶች በሕይወታችን ውስጥ ቢኖሩ እንዴት ከዚህ ልናቀቅ ብንል፣ መፍትሄው አንድ ጉዳይ ነው፤ ራሳችንን ለመንፈስ ቅዱስ መስጠት ቤተ ክርስቲያን ከኃጢአት ባርነት ነፃ ወጥታ ማምለጥ የምትችልበት ክርስቲያን ወንድሞችና እናቶች ከኃጢአት ባርነት ነፃ መውጣት የምንችልበት አንድ መሳሪያ ምታውቃላችሁ? የመንፈስ ቅዱስ ኃይል እንደገና ያስፈልገናል። መንፈስ ቅዱስ ሲመጣ ከእነዚህ ሁሉ ባርነቶች ነፃ ወጥተን በአዲስ ኃይል፣ በአዲስ ክብር መንቀሳቀስ እንችላለን። ስለዚህ የሚያስቸግራችሁን ኃጢአት ሁሉ በእሱ ፊት አቅርቡት። እርሱ ሰዓት ነው የኃጢአትን በኃይል አጋይቶ ያባረዋል። በቅድስናው ኃይል ያነጻናል። በኃይሉ የኃጢአትን ኃይል ከሰዎች ውስጥ ይሰብራል። ኃጢአትን ለማቆም ብዙ ቃል ገብተን እናውቃለን። ከኃጢአት ከተለያዩ ልምምዶች ለመፈታት በጣም ብዙ ተሞክሮ ያውቃል። ሙከራዎች ሁሉ ግን አልሰሩም። መንፈስ ቅዱስ ግን ሲሞላል፣ መንፈስ ቅዱስ ሲቆጣጠረን ኃጢአት ኃይል ያጣል፣ ኃጢአት ይሸነፋል። ስለዚህ የጌታ መንፈስ ባለበት በዛ አርነት አለ። ከምን? ከኃጢአት ባርነት ነፃ መውጣት አለ ያች የመንፈስ ቅዱስ ኃይል ወደኛ መምጣት በመንፈስ ቅዱስ መጎብኘት መውደቅና መነሳት መዝለን የሆነ መንዘር ምናምን ብቻ አይደለም ከከባዱ ከኃጢአት ባርነት ነፃ አውጥቶ የእግዚአብሔር ያረገናል ቅዱስ መቅደስ ያረገናል ይህ መንፈስ ለዘላለም የተባረከ ነው ሁለተኛ መንፈስ ቅዱስ አርነት የሚያወጣን ከፍርሃት ባርነት አርነት ያወጣል ከፍርሃት ባርነት ነፃ ያወጣል ፍርሃት ከባድ ባርነት የፍርሃት መንፈስ አልተቀበላችሁም ይላል መጽሐፍ ቅዱሳችን። ይህ ፍርሃት የተባለው እግዚአብሔር መፍራት ወይም አወንታዊ ሳይሆን አሉታዊ ፍርሃት፣ ነገ ምን ሆን አለው። በተለያየ ጉዳይ ላይ ድፍረትን ማጣት፣ አቅም ማጣት፣ ሞትን መፍራት፣ የነገን ጉዳይ መፍራት፣ ትላንት በሕይወታችን ያለፈውን መፍራት፣ ሰይጣንን መፍራት፣ እነዚህ ፍርሃቻዎች ምን እንደሚያደርጉን ሞራልን በማድቀቅ መስራት የሚገባን እንዳንሰራ የሚያደረጉን ጉዳዮች ናቸው። ከነዚህ ፍርሃቶች ሁሉ ነፃ ያወጣል ከሰይጣን ፍርሃት ከሞት ፍርሃት ከኃጢአት ፍርሃት ከኑሮ ፍርሃት ከነገ ፍርሃት ነፃ የሚያወጣው መንፈስ ቅዱስ ነው ጌታ መንፈስ ባለበት በዚያ አርነት አለ የስነልቦና ጠበብቶች የአእምሮ ጠበብቶች ሳይንቲስቶች የማህበረሰብ ሳይንስ ያጠኑ የተለያየ አነቃቂ ንግር ተናጋሪዎች አትፍሩ እያሉ ፍርሃትን ለማከም ይሯሯጣሉ መንፈስ ቅዱስ ነው ግን ነፃ አውጭው ከምን ከፍርሃት የመውደቅ ፍርሃት አለበት። አንዳንድ ሰው እጮኛ ለመያዝ ይፈራል፣ ለማግባት ይፈራል፣ ለመውለድ ይፈራል፣ ለማገልገል ይፈራል፣ ለመማር ይፈራል። ሁሉ ነገር በፍርሃት የተከበቧቸዋሉ። ሰይጣን ራሱ የሚያደርገውም ድረሶ ፍርሃት ነው የሚጭው፣ ድንጋጤ ነው የሚያደርገው። መንፈስ ቅዱስ ግን ሰላም፣ መንፈስ ቅዱስ ግን መተማመን ነው የሚሰጠው። ኦ ጌታ መንፈስ ቅዱስ እንዴት የታደርነት ሰዎች ነን! ወንድ ወንድሞችና እህቶች መንፈስ ቅዱስ ይሙላባችሁ። ከፍርሃት ባርነት ነፃ ወጣችሁ። እግዚአብሔርን ብቻ በመፍራት ሰውን በማክበር የህይወትን መንገድ በደስታ በፈካ ፊት ከልብ በሆነ ሐሴት ወደፊት መቀጠል የምንችለው መንፈስ ቅዱስ ሲሞላን መንፈስ ቅዱስ በእኛ ውስጥ ሲሰራ ነው። የጌታም መንፈስ ባለበት በዚያ አርነት አለ። ሶስተኛ ነፃ የሚያወጣን ከራስ ወዳድነት ነፃ ያወጣል። የጌታ መንፈስ በእኛ ሲሆን ከራስ ወዳድነት ነፃ ያወጣል። ራስ ወዳድነት ማለት ምን ማለት ነው? ራሳቸውን የሚወዱ ሰዎች በሰው ፊት ልዩ ሆነው ለመገኘት የሚያደርጉት ትግል በጣም አስደናቂ ነው። ራስ ወዳድነት ማለት ስህተትና ጥፋት የሚሆነው ራስን መውደድ መቼ መሰላችሁ? ከእኔ በላይ ማን አለ ስንል፣ ከእኛ በላይ ሊሳካለት ከእኛ በላይ ምንም ሊያደርግ የሚችል የለም ብለን የምናስብበት ምዕራፍ ማለት ነው።